እግዚአብሔር በኒ ህይወት ልክ እንዳልሆነ እንዲያዩ እግዚአብሔር ልክ አይደለም። አሁን ትላንት የተወሰነ ተሳስቷል ብዬ ነበር። አሁን በደንብ ተሳስቷል እዩኝ ላይ ያልኩ ማለት በጠራራ ፀሐይ በጠራራ ፀሐይ የሚያገለግሉ የሚዘምሩ ትንቢት የሚናገሩ ጓደኞቼ እንዲያዩኝ መሀል ከተማ ላይ አዋሳ ነው ተወልጅ ያደግኩት፣ ብዬ አለው የተወሰነ አርሲ ሁሩታ ላይ ነበርኩኝ። ከዛ በኋላ የምታወቀውን አዋሳ ላይ በእምነት የሚባል ሰው አገልጋይ ነው የሚያውቁኝ ሰዎች እንዲያዩኝ ሆን ብዬ እንደዚህ የሚታዩ የሚታዩ ቦታዎች ሂጂ በቀን መጠጣት ጀመርኩ። ከዛ ያዩኝና ምን ሆነ ነው ሲሉኝ እግዚአብሔር ልክ አይደለም ተውት አታገልግሉ እያልኩኝ ማውራት ጀመርኩ። የእናት ሀዘን በጣም ከባድ ነው። በፍጹም አልገመትኩም። እኔ የማቀው በቃ አብሬያት ወጥቼ የፈለገችው ምግብ ማብላት፣ አብሬያት ማሳለፍ ጌታ እንደረዳኝ፣ አብሬያት ማሳለፍ ከእሷ ጋር መሆን ጌታ እንደረዳኝ እንዳገዘኝ ቁጭ ብዬ ከእናቴ ጋር ማሳለፍ በጣም ናፍቅያት ነበር። እዛ አራት በላች ሁለት ሰዓት እንደዚህ አካባቢን አስታውሳለሁ። ደህና ደር ምናምን ብለኝ ወደ መኝታ ቤት ገባች። ከአስር ደቂቃ በኋላ የሆነ ድምፅ ሰማሁ። የሆነ እንደ ማሳል አይነት ነገር፣ ምን ሆንሽ ምናምን ብዬ ስገባ እጄ ላይ ነው፣ እያየኋት ነው የሄደችው። እጄ ላይ እንደዚህ ይዣት አረፈች። ምንድን ነው እየተከና አልገባኝም። ማለት ቀሰቀስኳት። ከአስር ደቂቃ በፊት የነበረች ሰው ናት። ከአስር ደቂቃ በፊት ጸጉሬን እንደ ስታሽኝ የነበረች ሰው ናት። ከአስር ደቂቃ በፊት አጠገቧ መሆኔ በጣም በቃ እኔ ምን ልበል በጌታ ከአስር ደቂቃ በኋላ በጌታ ፊት ነው የማወራው። ከአስር ደቂቃ በኋላ ቆማ የነበረች ሰው ላላገኛት፣ ፔንፉል ነው ላላገኛት፣ ነገ ሲከፋኝ ላላወራት በህተወ ጓደኛ የለኝም። እኔ ጓደኛዬ እሷ ናት። ጓደኛ ስል ከቤስት ፍሬንድ ጋር ዲፕ የምታወራው ነገር አለ አይደል? በቃ ከእናቴ ጋር እንደዛ ነው የማወራው። ጓደኛ የልብ ጓደኛ ናት። መካሬ ናት። መምህሬ ናት። አበርቼ ናት። የሆነ ነገር ሲሆን አይዞ የምትለኝ ሰው ናት። እኔ እናቴም ብቻ አይደለም የሚያጣሁት ከብቷን አባት እንደሌለኝ፣ አንድ ቀን በጌታ ፊት ነው የማወራህ፣ አንድ ቀን እኔ አባት እንደሌለኝ ፊል አድርጌ አላቅም። አንድ ቀን አንድ ቀን ጀግና የሆነች ሴት ናት። በጌታ ፊት አወራለሁ። የሚያቋት ያቋታል። ያቺን ሴት ያቺን እናት ላላገኛት ላላገኛት ብዬ ድጋሜ ከፋኝ ብዬ ላላሆራት ድጋሜ እናቴ ብዬ ላልጠራት ለአንዴና ለመጨረሻ ጊዜ አጠዋት። ታስሬ በወጣሁበት ሞሜንት ማለት ነው። ያኔ ነው በቃ ሰው መሆን ያውቃት። እንዳልኩ በላይ ላይ የመጣውን ነገር ችየዋለሁ። ታምም የለ ዊልቸር ለቁጭ ብዬ የለ እሱን ችየዋለሁ። ታስሬ የለ ችየዋለሁ። ማንም የማይበላውን ምግብ በልቼ የለ ችዬው አለው። እሱን ችዬው ወጥቻለሁ። የእሷን ሞት ግን መቋቋም አቃተኝ። ምንም አላልኩም። ሆስፒታል ይዘናት ሄደ። አቦ በጣም ነው የሚያመው። በኢየሱስ በጣም ጌታ፣ እነመልክ በጣም ነበረ የሚያመኝ ነበረ ማረሚያ ቤት ውስጥ አሳልፈው የወጣሁት ነገር አልሻረልኝም። አልዳንኩም። ገና ሳምንት አልዳንኩም። አጣዋት። ያች እናት የሚሆነ ሴት አባት የሚሆነ ሴት፣ ከዛ ሆስፒታል ወሰድናት። ለካጄ ላይ ነበር ያረፈችው። እኔ መቀበል አልቻልኩኝ። ስንወስዳት አይ ቆይታ አለች ካረፈች አሉኝ። ህልም ይመስል የምይዘውና የምጨብጠው ላን ያጣሁት እና እግዚአብሔር ልክ ነው ባይ ባይዘ አይሳሳት። እኛ መቀበል ይከብደናል። በጊዜ አይሳሳት። እግዚአብሔር ልክ ነው። ልክ ነው እግዚአብሔር ልክ ነው። ጌታ ይባረክ። ያ እንኳን በጊዜው አሁን ካለፈ በኋላ ራሱ በጣም ስሜቱ ከባድ ያ አሁን ሳወራ ምናልባት እናንተም ሰውም የሚሰማኝ ቃሉን አር ህመሙን እየታመምኩት ነው ማወራክ አልፎ አልወር ኔ ሶስት ዓመት ከምናምን ሆኖታል፣ ግን እስቲል ለእኔ አዲስ የእግር ሰዓት ነው ለእኔ ምክንያቱም